ሳላስብሽ ደበበ በደሞ ውስጥ የኤች አይቪ ቫይረስ ተገኝቷል።

ምግብ መብላት ትፈልጊያለሽ? ቆይ ግን ሳላስብሽ በምን መልኩ ነው ሊይዝሽ የቻለው?

አምላኪ፣ ይህ ከባድ ነው፣ በጣም ከአቅም በላይ ነው። እንዴት እንደዚህ ሊሆን ይቻላል? ይቺ አንድ ፍሪት ልጅ ፈጣሪ ይህን ናት አሳዘኝ። እንዴት እንዳሳዘንሽ ው አላኪ ምን ነው፣ ምን ነው፣ እንዴት እ እንዴት እንደዚህ ሊሆን ይቻለ? ምን ሆን? ምክንያቱ ምክንያቱ ምን ይሆን?

አንት እኮ የምህረቱ አምላክ ነህ። ማራቶች ነጻልች አበክ ማራት ጌጤ የሆነ ነገር አምጣላት። እኔ ልረጋጋ አልቻልኩም።

ሚሳሌ ዊ እንድበላ ባታደርጊ። ኧረ ምን ጉድ ነሽ በእግዚአብሔር። ኧረ ተይ ተይ እባክሽ፣ እባክሽ እኮ እረዳሻለሁ። ግን እኮ እንደዚህ መሆን ምንም ምንም ትርጉም የለውም። ምንም የሚሰጠው ትርጉም የለም። እንዴ ለምንድነው ማሰሚኝ? ተይ

በእናትሽ ተይ ተይ። እኔ ሳላሳዝንሽ ነው ምንምን ምን ፈርድብኝ ነው አንቺ የመጣሁት እንደዚህ አይነት ሰሞኑን ሽባቅ ኖሮ፣ በእውነት ፈተና ነው የሆንሽብኝ፣ ከባድ ፈተና። የሰው ነገር ሲሉ ከዚህ በኋላ እኔ በቃ ወስኛለሁ። ስሚ፣ እኔ ወስኛለሁ። ይሄንን በር ሰብሬ አውጥቼ ለእናትሽ ሀገርሽ ልጄ የምሄደው እንዴ በቃ እኔ ሶስን አንቺ አታውቂኝም። አሁን በሩን አሰብሬ አስወጣሽና አገር ቢያለች በቃ ምን ማድረግ እንዳለብኝ አላውቅ። ጥሩ ስራ ሰራው እያልኩ በቃ ስቃይና ፈተና ነው የሚቀረ ልጅ

በቃ ልጄ፣ ልጄ በቃ ዝም በይ። በቃ በቃ ዝም በይ። በቃ ይኸውልሽ፣ ሳላስብሽ አንድ ነገር ልንገርሽ። አንዴ፣ አንዴ ስሚ፣ አንዴ ስሚ እባክሽ። እኔ ልጅ፣ እራስሽን አታስጨንቂ። ለእኔ ሳትታስቢም፣ ሳላስብሽ ይኸውልሽ፣ ሳላስብሽ ይህ በሽታ እኮ አንቺ ላይ ብቻ አይደለም የተከሰተው። ብዙ ሰዎች የዚህ ቫይረስ ተጠቂ ናቸው። ዋናው ነገር እንዴት ራስሽን እየተንከባከብሽ መቆየት እንዳለብሽ ብቻ ማወቅ ነው። ያው ስለመተላለፊያ መንገድ ለአንቺ አልነግርሽም። ቫይረሱ የያዘው ሰው የተጠቀመበትን ስለታማ ነገሮችን መጠቀም እንደዚሁም ጥርስ ቡርሽ የመሳሰሉትን ነገር አለመጠቀም ነው፣ ገባሽ? ዋናው ነገር ደግሞ የግብረ ስጋ ግንኙነት ነው። ይሁልስ ሳላስብሽ፣ በፊትም ቢሆን አሁንም ቢሆን እኔ እናትሽ ነኝ። ይህንን ጉዳይ ማንም ሰው ሳያውቅ እኔ እና አንቺ ብቻ በሚስጥር ይዘን እንደ ማንኛውም ሰው መኖር ትችያለሽ። ግን አንቺ ደግሞ ለዚህ ቤተሰብ መጠንቀቅ አለብሽ። ሁሉንም ነገር እየተጠነቀቅሽ መኖር እንችላለን። እሺ ልጄ፣ ምንም እንዳትጨናነቂ። እውነት አንቺ ከይመሮ የበላይ ነሽ። አንቺ ማ ከዚህ ዓለም ራሱ አይደለሽ፣ ትለያለሽ እቴቴ። አይ ልጄ፣ እኔ አሁን ምንም አላደረግኩልሽም። አሁን ባይሆን አንቺ ልትጀምር ያሰብሽውን ትምህርት ቶሎ መጀመር አለብሽ። እዚህ ቁጭ ብለሽ ነገር እያብሰለሰብሽ ውስጥሽን አትጉጂ። ከሰው ጋር መዋል ደግሞ በጣም ጥሩ ነው። አደራ፣ አደራ እቴቴ፣ ለእናቴ ቢሆን እንዳትነግሪ ብዬ ልጅ ለማንም አልናገርም ቃል ገብቼልሻለሁ ለልጅም እንኳን ቢሆን ግን አንቺ ደግሞ ይሄ በር እየቆለፉ ራስ ማግለል ይቅርብሽ እሺ ያ ያጣላና በጭራሽ አላደርግም በጭራሽ አሁን ልትማሪ ያሰብሽው ነገር አንቺ የወደድሽውን ደስ ያለሽን የሙያ ትምህርትም ሆነ ሁሉንም ላስተምርሽ ቃል እገባልሻለሁ ነገ ውኑ ሄደሽ ትመዘገቢያለሽ አስመዘግብሻለሁ ግን አንቺ ደግሞ መጠንቀቂ ያለብሽ አደራ የምልሽ ነገር ምንም አይነት ምግብም ስታበስል የሆነ የሆነ ነገር ስታደርጊ፣ የደማ ነገር ሰውነትሽን የቆረጠሽ ነገር ካለ ወዲያውኑ ለማስወገድ ሞክሪ። ይሄ ጥንቃቄ ብቻ እንዳይለይሽ፣ ችግር የለው።

እኔ እኮ ብዙ እንደዚህ እየከፈትክ ብቻ አንተም ቦጫ አደረግበት። እኔ እምልሽ ሳላስብሽ፣ ወይ እንዴት ነው ጓደኛ አገኘሽ? እያገኘሁኝ ነው ግን እዚህ ያሉኝ ትንሽ ከበድ ይላል። ትምህርቱስ እንዴት ነው? እየለመድኩት ነው። ምንም አይደል። መልካም። እዛ ገጠር እያለሽ ብቻ ናት ግን ጓደኛሽ አዎድ ለንብ ጓደኛ ናት እኮ። እሷ ግን ለምንድን ነው ባለፈው ሁሉም ጓደኞች ሲደውሉልሽ እሷ አልደወለችልሽም፣ አላወራችሁም? እሷ እኮ ቤት ነበረች። እማዬ ቤት እኮ ሆኖ ነበር። ሲያወሩኝ ነበር። ዴ መበርታት ያለን በማ ስልኬን እስኪ ስልኬን ስጠኝ ነው ኮኪ ደወለች ኮኪዬ እንዴት ነሽ ደህና ነኝ ማምዬ ስትመጭ ደውዪ ስላልሽኝ እኮ አዎ መቼ ነው ታዲያ ከነገ ወዲያ ጠዋት ቆይ እሽ ምንድን ነው ያማረሽ ምን ሰርቼ ልጠብቅሽ እዚህ ስትመጭ የምትበይው ማምዬ ያቺ በድስት የምትሰሪያት ምስር ወጥሽ እንዴት እንዳማረችኝ ችክን አድርጌ ሰርቼ ልጠብቅሻለሁ እንዳታስቢ በቃ ማምዬ እየጠሩኝ ነው ስልኩን ልዝጋ እሽ እሽ በሰላም ግቢ መልካም መንገድ አሜን ማ የኔ እናት ምስር ወጥ አማረኝ አለች። ይገርማል። እዛ ሀገር ያለ ምግብ ምንም አድርገው ቢሰሩት እንደ ሀገር ምግብ አይሆንም። አይ ስደት፣ ስደትን የመሰለ ምን ክፉ ነገር አለ? ያማረቱን የማይበላበት እንደ ልብ የማይሆኑበት ሀገርን የመሰለ ነገር ምን አለው። ማ የአማራ ጎሽ። ሳላስብሽ ጭራሽ አንቺም አለበሽም። ኤርፖርቱንም እኮ ታይዋለሽ ብዬ ነበር። ጥሩ ነበር ለአንቺ ማማ። ግን ዛሬ መኪናዋን ጎሽ ጭራሽ አይወልን አውዲጌ አንተ ልብ ስትገዛ አይደለም። እቺ መኪና ከዚህ የበለጠ መኪና ገዛ አሁን ደግሞ